ሄርሜላና አብርሃም እንግዲህ እንደተጣሉ የተሰማ አንድ መረጃ አለ። እሱ ብቻ ሳይሆን እንግዲህ በጣም በሚገርም ሁኔታ ደግሞ የሩታ የእርግዝና ሁኔታ እጅግ በጣም የሚገርም ነገር ተፈጥሯል። ምክንያቱ ደግሞ እንግዲህ በጣት የሚቆጠሩ ቀናቶች ብቻ እንደቀሯት እና ለመውለድም እንግዲህ በጣም ቅርብ እንደሆነች ያ መረጃ ደርሶኛል። ስለዚህ ጉዳይም እንግዲህ በደንብ አርጌ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ኩናችሁ ሰብስክራይብ ማድረግ እንዳይረሳ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ጭቅጭቆች ተፈጥሮ ነበሩ። እንደምታስታውስ ከሆነ እንግዲህ ሩታ በተለይ ቦታው ላይ ተገኝታ ነበረ፣ እንግዲህ አብርሃምና ሄርሜላ አንድ ክፍል ውስጥ ይዛ በጣም ብዙ ነገሮችም ተፈጥሮ እንደነበረ በደንብ እናስታውሳለን። እንግዲህ በጣም በሚገርም ሁኔታ ደግሞ በትላንትናው እለት ያው ሩታ እንግዲህ ትልቅ ውሳኔ እንደወሰነች ሰምተናል። በተለይ እንግዲህ ሄርሜላንም አብርሃምንም በድጋሚ ለአይን እንኳን ማየት እንደማት ስትፈልጋቸው ስትናገር ነበረ። እኛም ከዚህ በፊት እንደሰራ ነው። እንግዲህ ያው ተመሳሳይ አይነት ነገር ነው እየሆነው ማለት ነው። ምክንያቱም እንግዲህ ከዚህ በፊት እንደነገርኳችሁ ልጅ ከወለደች በኋላ እንኳን አብርሃም ልጁን እንዳያይ አደርጋለሁ ብላ እንግዲህ እንደወሰነች ከዚህ በፊትም ያንን መረጃ አድርሰን ነበረ። እሱ ብቻ አይደለም፣ ዛሬ ደግሞ ያገኘሁት መረጃ እጅግ በጣም የሚደነቅ ነበረ። እንግዲህ በጣም በሚገርም ሁኔታ በተለይ የሩታ እርግዝና ሁኔታ በጣት የሚቆጠሩ ቀናቶች እንደቀሩና ለመውለድም እንግዲህ በጣም እንደተቃረበች በተለይ መረጃው ደርሶኛል ማለት ነው። እሱ ብቻ ሳይሆን እንግዲህ አብርሃምና ሄርሜላ እንደተጣሉ በሆነ ጉዳይ ላይ ተጣልተው እንግዲህ በጣም ብዙ ጭቅጭቆች ተፈጥሮ እንደነበሩም መረጃው ደርሶኛል ማለት ነው። እጅግ በጣም በሚገርም ሁኔታ በተለይ አብርሃም ብዙ ጊዜ ሲመከር ነበረ። በዚህ ጉዳይ ላይ በጣም ጥፋተኛ እንደሆነ በተደጋጋሚ ሲነገረው ነበረ። እንግዲህ ባለፈው ቪዲዮ ግን የአብርሃም ጥፋት እንደሌለበትና በተለይ የሄርሜላና የጓደኞቹ እና አቢልና እነ ብሩክ እንግዲህ ተስማምቶ ያደረጉት ነገር ስለሆነ እነዛ እንግዲህ ሆን ብሎ ጓደኞቹ የእሱን በተለይ ደካማ ጎንን እየተጠቀሙ ወጥመድ ውስጥም እየከተቱት በተለይ እንግዲህ ሄርሜላ ምን ያህል ብትከፍላቸው ነው ብሎ በጣም ብዙ ሰውም ሲናደድ ነበረ ምክንያቱም ያለ ክፍያ እንጂ እንደዚህ አይነት ነገሮችን አያደርጉም ተብሎ እንግዲህ በጣም ሲወራ ነበረ። እንግዲህ በጣም በጣም በሚያሳዝን ሁኔታ ያው ጓደኞቹ እስከ ዛሬ ድረስ ምንም አይነት ይቅርታ አልጠየቁም። በዛ ነገርም ደስተኛ እንደነበሩ በተለይ ከሶሻል ሚዲያ ላይ የመጣላቸው እያንዳንዱ ስድብም እንግዲህ ምንም ኖርማል እንደሆነ እና ሁሉም ሰው እንግዲህ የተሰማውን ስሜት ነው የሚናገረው እንጂ በፍጹም እኛ ጥፋተኛ አይደለንም፣ ያደረግነው ነገር የሚገባና ትክክለኛ ውሳኔ ነው ያደረግነው ብለው በተደጋጋሚ እንግዲህ ሶሻል ሚዲያ ላይ ሲያወሩ ተሰምተዋል ማለት ነው። እንግዲህ ሄርሜላም በራሷ በኩል ትክክል እንደሆነችና በዛም ምክንያትም እንግዲህ ይቅርታ መጠየቅም እንደምትፈልግ በተለይ በዛን ሰዓት ያደረገችው ነገር ሳይታሰብ የተፈጠረ እንደሆነ አድርጋ ሩታን ይቅርታ መጠየቅ ፈልጋ ሀሳቧን ስታነሳ ነበረ። ሩታ ግን በጭራሽ በጭራሽ ከአሁን በኋላ ወደ ሕይወቴ እንዳትገቢ ሄርሜላ አስጠነቅቀሻለሁ ብላ እንግዲህ በደንብ ነግራት ነበረ። እሱ ብቻ አይደለም አብርሃምንም ጭምር እንግዲህ ከአሁን በኋላ ወደ ህይወቴ እንዳትመጣ አብርሃም ብላ በጣም በንዴት እና በቁጣ ስትናገር እንደነበረ በደንብ እናስታውሳለን። እንግዲህ ከዛ በኋላ ምንድን ነው የተፈጠረ ብላችሁ ስጠይቁ የነበራችሁ ሰዎች አብርሃምና ሄርሜላ እንግዲህ አንዳንድ ነገሮችን ሲነጋገሩ ነበረ። በዛም ውስጥም እንግዲህ መጣላት እንደተፈጠረ ወይም ደግሞ ከአብርሃምና ከሄርሜላ ጋር ትልቅ ጭቅጭቅ እንደነበረ ያ ሁሉ ነገር እንግዲህ ያመጣው ደግሞ የሄርሜላ ጉድ ስለሆነ ሄርሜላና አብርሃም እጅግ በጣም ጭቅጭቅ ውስጥ እንደነበሩ እና በስተመጨረሻም ተጣልቶ እንግዲህ በጣም ብዙ ነገሮች እንደተፈጠሩ ሰምተናል ማለት ነው። እንግዲህ የዚህ ሁሉ ሴራ ባለቤት በተለይ ሄርሜላ ብትሆንም በተለይ አሁን ላይ በዚህ ሰዓት እንግዲህ እነ አቤልም እነ ብሩክም እንግዲህ የሚያደርጉ ነገሮች እጅግ በጣም በጣም የሚያሳፍር ነገር ነው። በየቀኑ ማለት ይቻላል እንግዲህ እንደ ጓደኛ እንኳን አይደለም የሚያስቡት በየጊዜው እንደፈለጉ እየተነሱ የተለያዩ ቪዲዮዎችን ይሰሩና የነሱን ህይወት የመጨረሻ እንግዲህ እንዲከብድ እያደረጉ እንደሆነ በደንብ እናስታውሳለን። እንግዲህ ከዚህ በፊት ጋሽይም ያንን ነገር በተደጋጋሚ ሲያወሩ ነበረ በተለይ አቤልና ብሩክም የሚያረጉት ነገር እጅግ በጣም የሚያሳፍር እንደሆነ እና ጓደኞቹ በተለይ የአብርሃም ጓደኞች ጓደኞቹ የሚያረጉት ነገሮች በሙሉ እነሱን ለመለያየት ወይም ደግሞ እንዲለያዩ ለማድረግ እንጂ በጭራሽ እነሱን ሊያቀራርብ የሚችል አይነት ነገር አድርጎ እንደማያውቁ በግልጽ ሲናገሩ እንደነበረ በደንብ እናስታውሳለን እንግዲህ ነገሮችን እያከረሩ የመጡት በተለይ እነ አብርሃም እንዲጣሉ ወይም ደግሞ አብርሃምና ሮታ በጣም እንዲጣሉ ሲያረጉ የነበሩት አቤልና ብሩክ ናቸው አቤልና ብሩክ ባይዘ ከዚህ በፊትም በጣም ብዙ ጊዜ ማለት ይቻላል ቪዲዮም ሰርቼ ነበረ። የሰራሁት ቪዲዮም በተለይ በጣም ብዙዎቻችሁ ተረድታችሁ ነበረ። ምክንያቱም ደግሞ እንግዲህ አቤልና ብሩክ ከዚህ በፊት ከሄርሜላ በጣም ብዙ ገንዘቦች ተቀብሎ እጅግ በጣም የሚያሳፍሩ ነገሮችን በተደጋጋሚ ሲያደርጉ እንደነበረ እኔም በግልጽ ስነግራችሁ ነበረ። እንግዲህ ስለዚህ ይሄ ነገር ነው የሆነው። በትናንትናው እለት እጅግ በጣም በሚያሳፍር ሁኔታ እያንዳንዱ ነገር አብርሃምም ይሁን ወጣም ትሁን እንግዲህ ሄርሜላ ስታደርግ የነበረው ይቅርታ ጠያይቋ ምታወራው ነገሮች እያንዳንዱ ሆን ብላ እነሱን እንዲጣሉ ለማድረግ እንጂ በፍጹም እንዲስማሙ ያደረገች አንድ ነገር የለም። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ እጅግ በጣም ሩታን ያሳዘናት ነገር ደግሞ ሁሌ አብርሃምና ሩታ የሚገናኙበት ቦታ ነበራቸው፣ ቡታጅራ ውስጥ በጣም በቃ የሚታወቅና እጅግ በጣም እነሱ የሚወዱት ቦታ ነበረች። ያቺ ቦታ ላይ እንግዲህ ሄርሜላ ተገኝታ ሆን ብላ አብርሃምና ሩታን ጠርታ እዛ ቦታ ላይ ስታገናኝ ሩታ በጭራሽ እንግዲህ ማመንም አቃታት። እጅግ በጣም ተሰማት። ምክንያቱም እንግዲህ ሆን ብላ ያንን ቦታ እያስተዋወሱ እንግዲህ እንዲለያዩም ለያዩም ጭምር ነው እሷ የፈለገችው ሄርሜላ። ያንን ነገር ደግሞ በግልጽ በተግባር እያደረገች ነው በየቀኑ ማለት ይቻላል። አጀንዳ እየፈጠረች እንግዲህ የነሱን ህይወት የሚያመሰቃቀል ነገሮችን እየፈለ እየፈለገች ቦታዎችን የተለያዩ ቦታዎችን እየፈለገች እንግዲህ እሷን ሊያናዳት ይችላል ወይም ደግሞ በጣም ሊያበሳጫት ይችላል ብላ የምታስበው ቦታ ላይ የምትወደውን ሰው በተለይ እንግዲህ አብርሃምን በተደጋጋሚ እያገኘች እሷንም እየጠራቻት እንግዲህ በጣም ተስፋ እንድትቆርጥ በተለይ ሩታ አብርሃም ላይ ተስፋ ቆርጣ የራሷን ሕይወት ብቻ እንድትኖር ከፍተኛ ጥረት እያደረገች እንደሆነ እንግዲህ በደንብ ማየት ችለናል ማለት ነው። እሱ ብቻ አይደለም፣ እንግዲህ ነገሮች በጣም ተባብሶ መጥቷል። በተለይ እንግዲህ ሄርሜላ እና አብርሃም ደግሞ በሚገርሙ ሁኔታ እየተጣሉ እንደሆነና መሀላቸው አለመስማማት ወይም ደግሞ ምንም መግባባትን እንደሌለ እንግዲህ ሰምቻለሁ። ምክንያቱም ደግሞ እንግዲህ በሩታ የተነሳ ነው ያ ነገር የተፈጠረው። ከዚህ በፊት በተለይ ፕራንክ ተብሎ የተሰራው ነገር ሩታም እንግዲህ በጣም የተናደደችበት ሄርሚላ ደግሞ እጅግ በጣም እንግዲህ የተደሰተችበት እንግዲህ ያ ፕራንክ በጣም እያናደደው እንደነበረና እንደነበረ እጅግ በጣም እንግዲህ ነገሮች እንዲቀጣጠሉና አብርሃምና ሄርሚላ ንግግር ውስጥ እንዲገቡ በተለይ እስከ መጣላት ደረጃ ድረስ እንዲገቡ ያደረጋቸው ያ ንግግር እንደሆነ ነው በጣም በስፋትም ሲወራ የነበረ። እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ሄርሜላ የምታደርገውን ነገር ቀጥላለች ማለት ነው። በሌላ በኩል እጅግ በጣም ደስ የሚል ዜናም እንግዲህ ሰምቻለሁ። በተለይ የሩታ ጉዳይ ነው። የሩታ እርግዝና እንግዲህ በጣት የሚቆጠሩ ቀናቶች እንደቀሩ በተለይ ለመውለድ እጅግ በጣም እንግዲህ በጣም ትንሽ ቀናት ብቻ እንደቀሩና በዚች አጭር ቀናት ውስጥ በተለይ ሳምንት ባልሞላ ቀናት ውስጥ እንደምትወልድም እንግዲህ ያ መረጃ ደርሶኛል ማለት ነው። እጅግ በጣም ብዙዎቻችንንም እንግዲህ ያስደስታል ብዬ ነው የማስበው። በእርግጥ እንግዲህ ሩታ የምታሳልፈው ህይወት እጅግ በጣም በጣም የሚያሳዝንና ከአንድ ባለትዳር የሆነች ሴት ወይም ደግሞ አንድ እርጉዝ የሆነች ሴት እንግዲህ የማይገባትን ነገሮችን ስታ የነበረ እጅግ በጣም እንግዲህ ምታሳሳ ምታሳዝን ነገሮችን ስታሳልፍ የነበረች ሴት ናት። ስለዚህ እንግዲህ ፈጣሪም ረድቷት በተለይ እርግዝናም በተለይ የመውለጃ ቀኗም ስለደረሰ ወልዳም በሰላም ልጇን ብታክፍ ሁላችንም እንግዲህ ደስተኞች እንደምንሆን እርግጠኛ ነኝ። ግን እሱ ብቻ ሳይሆን ደግሞ አብርሃም ያለበት ሁኔታ እጅግ ከባድ ነው። ምክንያቱም ልጁን ልትከለክለው ትችላለች ብሎም በጣም ብዙ ሰው እያነሳ ነው። ለዛ ደግሞ መብት እንዳላትም እንግዲህ በደንብ ስትናገር ስለነበረ አብርሃም ቀይ ካርድ ላይ ነው ማለት ነው። እንግዲህ ፈጣሪ እርዳው። ያገኘሁት መረጃ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።